እረኛ ራሱ ጭቅጭቁ ሰልችቶናል። እውነቴን ነው የምላችሁ። እንዳትጨቃጨቁ ወይኔ በላቸው እንዴ እኔ እውነቴን ነው የምላችሁ። አሁን ጭቅጭቅ ንዝንዝ ብላችሁ ከመጣችሁ እኛ ራሱ ርርድብን ቅጥል ነው የምታደርጉን። አብረሸ ራሱ እያለ ነበረ። ምን እያለ ነበረ? ህይወታችን በጣም እየተበጣበጠ ነው። ስለዚህ ዳኒና ጸጌ ወደ ኢትዮጵያ መግባት አለባቸው ሲል ነበርና አለበለዚያ ተስማምተው በአለን አሳልፈን እንግባ እያለ ነበረ ማለት ነው። እረኛ ራሱ ይሰለችናል። እውነቴን ነው የምላችሁ። ዳኒና ጸጌ ወደ ራሳችሁ ተመለሱና፣ ዳኒ በተለይ ወደ ራሱ ተመለሰውናት እኔ እኔ ሰልችቶኛል ጋይስ እናንተ አልሰለቻችሁ? እኔ በደንብ በጣም ነው ሰለችኝ። እኔ ንግግር እንደዚህ ጨዋታ አልፈልግም። እውነቴ ነው የምላችሁ። ሰላም ሰላም፣ ውድ ቤተሰቦች እንድትዋላችሁልኝ፣ በያላችሁበት ሰላምና ጤና ደስታ፣ ጤና ደስታ እመኝላችኋለሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝ። አብረሽ እሺ፣ እንመጣለን ዛሬ እንፖስታለን ብሎኝ ነበረ ጥዋት ማለት ነውና ይህን ቪዲዮ ነው እንዴ መፖስቱልና አብረሽ የጠበኩኝ፣ ሌላ የሚመጣው ሌላ እና በዚህ አጋጣሚ ማርቆሴ የኛ ጀግና መኪና ገዝቶ ወደ ኢትዮጵያ ገብቶ እናቱን ሰርፕራይዝ አደረገ። እላችኋለሁ ውድ ቤተሰቦች የካላያችሁ ብዬ ነው የወሬ ጥማትና ጀግና የእናቱ ልጅ ጎበዝና እውነቴ ነው የምልህና ለእናቱ ሰርፕራይዝ አደረጋት። እንዴ ምነው ሕፃን ሆንኩኝ እኮ ዛሬ እና ሰርፕራይዝ አደረጋት ጀግና። በቃ ልጅ ማለት እንዲህ ነው ጀግኖ በርትቶ ጎብዞ ቤተሰቡን የሚረዳ ማለት ነው እና እውነት ለመናገር እኔ በጣም አድንቄዋለሁ። የሰው ልጅ ለፍቶ ደክሞ አግኝቶ ቤተሰቡን ሲረዳ ሰርፕራይዝ ሲያደርግ ትልቅ ደረጃ ሲያደርስ እኔ ደስ ይለኛል። እና እኔም ምን ጠብቅ የነበረ መሰላችሁ ቤተሰቦቼ፣ ቤት ያኔ ቤት እንትን ስለል በቃ ቤት ነበር ያጠበኩኝ ውድ ቤተሰቦች ለሌላ ነገር አይደለም፣ እላቸዋለሁ። እና ቀጣይ ደግሞ ቤት ገዝተ ሰርፕራይዝ እንደምታደርጋት ተስፋ አደርጋለሁ ማለት ነው። ልክ እንደ አብርሽ አብርሽም ጀግናው ደግሞ ወደ በቪዲዮ አላወጣም እንጂ አድርጓል፣ እላቸዋለሁ። ውድ ቤተሰቦች ምን መሰለ ቤት፣ እኔ ሚስጥር ላውጣ እንዳውም ዛሬ ማለት ነው። ምን መሰለ ቤት ጋይዝ፣ የምሬ ነው፣ ውሸቴን አይደለም፣ ወላ ውሸቴን አይደለም። እና ምን መሰለ ቤት እላቸዋለሁ። እና ጎበዞች ናችሁ፣ በርቱ ገና ትልቅ ደረጃ ያደርሳችሁ ነው የምለው፣ ሌላ ምንም አይደለም። ሌላ በተለይ የእናት ደስታ ማየት የሆነ ነገር አድርጋችሁ ለእናታችሁ ለቤተሰቦቻችሁ አድርጋችሁ የሆነ ደስታ ማየት፣ በቃ ደስታቸው ስታዩ በጣም ደስ ይላል። እና ልጅ ማለት እንዲህ ነው፣ ጠንክሮ ጎብዞ ሰርቶ ከዛ በኋላ ቤተሰብን ማስደሰት፣ በቃ ልጅ ማለት እንዲህ ነው ማለት። እና እኔም እንደዚህ አይነት ልጅ ነው የምፈልገው። እውነቴ ነው። ምላችሁ ለእኔ አድርጉኝ አይደለም፣ ለእናቶች ለእናቴ። አዎ፣ ለእናቴ ሰምታችኋል፣ ከጀርባ ያላችሁ አ እና እና ምን ልላችሁ ነበር? ማህበራዊ ውድ ቤተሰቦች እንግዲህ ዳኒ ከሴት ጋር አየሁት ብላ። በነገራችን ላይ ዳኒ ይመስለኛል ካሜራማን አይደለም ወይ? ተሳስቼ ነው እና ተሳስቼ ነው እና፣ ዳኒ ያው ሴት ከሴት ጋር መጥቷል ብላ ፀጉሻ ያው እንደ ማፈቅረ ዋክት እያደረገብኝ ነው። እና ፀጉሻ ታፈቅዲዋለሽ እኮ፣ ሁላታችሁም ትፋቀራላችሁ። እውነቴን ነው ብላችሁና፣ ተጋቡና እርፍ በሉ። ጭቅጭቅ ይሳላ ይቻሉ ያስጠላል። ጭቅጭቅ ለምሳሌ እናንተ እንደዚ ስትጨቃጨቁ ሌላኛው ሰው የእውነት ነው የተጨቃጨቁት ብሎ ለምሳሌ የጸጌ አድናቂ ሊሆነ ሊበሳጭ ሊያዝን ይችላል። የሆነ ስሜት እኮ ይሰማቸዋል። ውድ ቤተሰቦች የሆነ የምትወዱትን ሰው የሆነ ነገር ሆነ ስትባሉ አያሳዝናችሁ ሆነ አታዝኑም? ታዝናላችሁ። ስለዚህ የለዛ ለዛ ብታስቡ ባይነኝኔ እና ጥሩ ነገር አድርጋችሁ ብታሳዩን እዚጋ ደግሞ አመት ባላችሁ ነጌ ነው ታዲያ ምንድን ነው የሚያጨቃጭቃችሁ? አረ በህግ አምላክ እና ሩታዬ ስለመጣሽ በቤትሽ ደስ ብሎኛል። መናፍቀው የነበረ እውነት ለመናገር አብርሽና ሩታ ማታ ራሱ በኢሳቅ ቤት ተፖስቶ ሳይ በንትን ምንድን ነው እናንተ? ቲክቶክ ላይ ገብቼ የዛ ሳይ ያው ሩታና አብረሽ አገኛቸዋለሁ ብዬ ውር ውር ብል አላገኘኋቸውም። አዲስ ነው የነበሩት። አምስታቸው ነው አራታቸው ነው? አራታቸው ብቻ ነበሩ እላቸዋለሁ። የሚቀርጻቸው ማረብ ነበረ ሩህ ይላታል። እና እንደዛ ነው እላቸዋለሁ። ድቤት ሰዎች ነገር ግን ጭቅጭቃችሁ ይሰለቸናል። ነገ ሰርፕራይዝ አለ ጋ ይሳን ነግራችሁ መልሳለ ነገ የሩታና የአብረሽ ነግራችኋ አለው አልነገርኳችሁም ሰ ነጌ ነው እንግዲህ፣ መልስ አላቸው ላችኋለው። ታች ሰፈርም ያው ተጠርታችኋል እንድትሄዱ በአክብሮት ስንጠይቃለን። ማለት ያው የምግብ ሱስ ካለባችሁ ብዬ ነው። እኔ ምን አገባኝ? እንደውም እንዳትሄዱ ነው ማደርጋቸው። እንደዚህ እያልኩኝ ማለት ነው። የምግብ ሱስ ያለባችሁ ማለት ነው። ምድር ጎተራ። እኔ አላልኩም እኔ አላልኩም አፌ ተሳስቶ ነው የተናገረው። ስለዚህ ነጌ መልስ አለ፣ ተጠርተዋል በዚህ አጋጣሚ ስለዚህ ነገ በዓላቸውም በዛው አሳልፈው በዛው መልስ አቸው ጨርሰው ከዛ በኋላ ወደ ኢትዮጵያ ይገባሉ። ወደ ኢትዮጵያ እንግዲህ እንትናት ተናግራለች ማናት? እናንተ ማናት እቺ ሜሪ ማለች ነው አልተወሰነም ልንገባም እንችላለን ልንቆይም እንችላለን ብላለች ግን አብረሽ ሶስት ሳምንት ነው ብለዋል በነገራችን ላይ ስለዚህ ሶስት ሳምንት ደግሞ ያኔ አሁን የሄደው ሐሙስ ማለች ነው አስራ አምስት ቀናቸው እኮ ነው በነገራችን ላይ ወደ ዱባይ ከገቡ እኮ አስራ አምስት ቀን ሆኗቸዋል ስለዚህ መቁጠር ትችላላችሁ ሶስት ሳምንቱ ስንት ቀን እንደሚሆነው እና አብረሽ ለሶስት ሳምንት ነው ብሎ ነበረ ስለዚህ ሊቆይም ይችላሉ በነገር ይቆያሉ ሲጀመር ሶስት ሳምንቱ ሞሉታል ያም ሆነየ ሶስት ሳምንቱ ሞሉታል ምክንያቱም ብርዙ ብር ጨርሰው እስከመጡ ድረስ ነገር ግን ወደ ኢትዮጵያ ሲገቡ ይጨምራሉ፣ አይጨምሩም ወይ ከሦስት ሳምንቱ በኋላ እኔ አላውቅም። ከፈለጋቸው ወሬ አጣርቼ አመጣለሁ። እኔ ወሬ ብዙ ወሬ አላጣራም። ይቅርታ አድርጉልኝና እንደዚህ ምናምን አይባልም። እሺ፣ ደህንነታቸው ጠይቅላቸዋለሁ። ሲቀጥል ደግሞ ሰርፕራይዝ ምናምን አለ ሲባል እሱም የወሬ ጥማት ስላለብኝ እኔ ራሴም እጠይቅና አመጣላቸዋለሁ። እና እንዴት ነው ምናምን እንዲህ ውስጥ ሚስጥር በደንብ አይፈተሽም። እሺ፣ አዎ ስለሚበተንም ነው በብዛት ደግሞ ሚዲያ ላይ እስከሆን ድረስ ይበተናል። እነ ጸጎሻ፣ የኔ ውድ ዳኒ ያንቺ ነው የትም አይሄድም። ዛሬም ነገም ያንቺ ባል ነው ያንቺ ባል ነው የሚሆነው ማለት ነው። ስለዚህ የትም ስለማይሄድበሽ አትጨናነቂለት። ዳኒም ደግሞ ያበዛዋል ለመናገር ረ ዳኒ፣ በህገ ምላክ ወደ ራሱ ተመለስ። አንድ ጸጎሻ ማለት ነው ዳኒ። ብታገባው ራሱ እኮ ልክ እንደ ህፃን እኮ ነው የሚያደርገው። ጋይስ እንዴ እናንተ ፍረዱ። ለምሳሌ ሲስቅ በሉ ደግሞ የሚያመጣቸውን ሴቶች የዳኒ ቤተሰብ ይቅርታ እኔ እየተሳደብኩ አይደለም እና የሚያመጣቸው ሴቶች ትልልቅ ናቸው እንዴ የምሬን እንምላቸው ባለፈው ሜሪ ሚስቴ ናት አለ እንግዲህ የሰው ሚስት አመጣልን እሺ ብለን ተቀብለን እስከ ጊዜ ቁጭ አልን ከዛ የሜሪ ባል የሆነ ቀን ፖሊስ ሆኖ ብቅ አለ እሺ አልን አሁንም አልተውን አሁን ደግሞ ትላንትና ይዟት የመጣቸው ሴት ትልቅ ናት እኔ ልናገር ነበረ እኮ አፌ ለው ሊል ነበረ እንዴ ረተይ እንዲ ደሞ ይወቅጦኛል ይሰድቡኛል ብዬ ነው ወደኋላ ያልኩኝ እንጂ፣ አሁን ሴቶቹ ሴቶቹ የምታመጣቸው ሴ ትንንሽ መስለው ነው። እስኪ እኩያን ፈልግ። አንድ ቀን እንዲ አንድ ቀን ተሳስተ እንኳን ቢሆን ዳኒ ማለት ነው አድርሱልኝ፣ ጋይስ ዳኒ አንድ ቀን ተሳስቶ ራሱ እስኪ እኩያውን ይዞ ይምጣ። እውነቴ ነው የምላቸው ወይም በሱ የምታንስ ወይም ደግሞ እኩያው፣ አንድ ቀን እኩያው ይዞ መጥቶ አያውቅም። በቲክቶክ ቪዲዮ ሲሰራ እኩያዋ አይደለችም። ከፌስቡክ እኩያ አይደለችም። የሚያመጣት እለ ጸጌ ጸጌ ብቻ ናት። እኩያህን ከዛ ውጭ እኮ የምታመጣቸውን ግድንግድ ሴቶች፣ ትልልቅ ሴቶች ይዞልን ይመጣል። ታር የምታዋጣ ጸጌ ናት። ስትቆጣ ስትወጡ አብራችሁ ስትገቡ አብራችሁ የምትቆጣ ላንተ ብላ እንዴረችና እንደሷ እንዳውም የሚያስብ ሚስት የለም በአሁን ሰዓት። እውነቴ ነው ምለ እንዴት ጣል ጣል የምታደርጉ ሚስት ነው ያለች። ያን ወንዶችም ጣል ጣል ስለሚያደርጉ ሚስትም ጣል ጣል ማድረግ ትጀምራለች። ፀጉሻ ደግሞ ትከታተላለች። የኔ ውድ ማለች ነው እና ጎበዝ ናት እና ያው ሩታን ሩታ እንግዲህ እየመከረቻት ነበረ። አብርሽም እየመከራት ነበረ። ያው አብርሽ ደግሞ በጣም እያባበላት ነበረ። እና አብርሽ እንደምንም ብለህ አግባብተህ እንድታረቁ አድርገ፣ የምሬ ነው ምልህ፣ እንደምንም ብለህ እንዲታረቁ አድርጉ፣ እና ከዛ ሰላም ፍጠሩ። እንዲ ተባሉ እኮ ተባሉ። አሁን ዳኒና ለጸጉሻና ይሳቅ። ይኸው ተጨቃጨቁ፣ ተጨቃጨቁ ቤተሰብ እና ውድ ቤተሰቦቼ፣ ሰላሙ ነውልኝ።